ሰላም ጤና ይስጥልኝ። ይህ ኢኮኖሚክስንና ኢኮኖሚክ ነክ ጉዳዮችን የምንማማርበት የዩቲዩብ ቻናል ነው። ለዛሬው የመረትኩት ጉዳይ የፋይናንስ ዘርፉ ለውጭ ባንኮች ክፍት መሆኑን ወይም ፋይናንሻል ሴክተር ሊበራይዜሽንን አስመልክቶ የኢትዮጵያ ብሔራዊ ባንክ አዲስ ባዘጋጀው የባንክ ስራ መመሪያ የባንክ ንግድ እና የውክልና ቢሮ ፈቃድ እና አዲሳት መመሪያ ቁጥር ኤስቢቢ ዝባር ኤክስኤክስ ዝባር 2025 ወይም በእንግሊዝኛው requirements ፎር ላይሰንሲንግ and renewal of ባንኪንግ business ኦፊስ ዳይሬክቲቭ office directive number sbb xx 2025 መሰረት ነጥቦችን ለማንሳት ነው ማለት ነው። እንግዲህ መመሪያው በጣም ሰፊና ብዙ ገጽ ያለው ነው። ከዛ ውስጥ ግን በተረዳሁት መልኩ አጠራ አጠር አድርጌ ያወጣቸውን ነጥቦች እንደሚከተለው እንወያይባቸዋለን ማለት ነው። እንግዲህ ይሄ ኤስቢቢ ኤክስኤክስ ዝባር ኤክስኤክስ ዝባር 2025 የሚለው ማመሪያ የፋይናንስ ዘርፉን ለውጭ ባንኮች ክፍት ያደርጋል ማለት ነው። ያ ማለት አዲሱ ሕግ የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ ይፈቅዳል ማለት ነው እንግዲህ የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ ከመፍቀድ በዘለለ የተለያዩ መስፈርቶች አሉት። ለምሳሌ የፍቃድ መስፈርቶቹን ስናይ አነስተኛ የተከፈለ ካፒታላቸው ወይም ሚኒመም ፔዳፕ ካፒታላቸው ለንግድ ባንኮች በኢትዮጵያ ውስጥ ለመስራት አነስተኛ አምስት ቢሊየን ብር ወይንም ወደ 39.7 ሚሊየን የአሜሪካ ዶላር ሲያስፈልጋቸው ኢንቨስትመንት ባንኮች ደግሞ 500 ሚሊዮን ብር ወይም ወደ 3.8 ሚሊዮን ዶላር የተከፈተ ካፒታል ሊኖራቸው ይገባል ማለት ነው። ከዚህ በተጨማሪ የምርመራ ክፍያ ወይም ኢንቨስቲጌሽን ፊ 200 ሺህ ብር፣ የፍቃድ ክፍያ ላይሰንሲንግ ፊ 600 ሺህ ብር፣ እንዲሁም የፍቃድ እድሳት ክፍያ ወይም ላይሰንስ ሬኑዋል ፊ ወደ 400 ሺህ ብር እንዲከፍሉ ያስገድዳል ማለት ነው ይሄ ማን መመሪያው እነዚህን ክፍያዎች ያስገድዳል ማለት ነው ያ ማለት ለምንድን ነው የሚያስገድደው ፈቃድ ለማግኘት ማለት ነው እንግዲህ ይሄን ካየን ይሄን ካየን የብቃት ፈተና ወይም ፊት ኤንድ ፕሮፐር ቴስት የሚል አንቀጽም አለ ከዛ ውስጥ የባንክ አስተዳደርና አፈጻጸም ባለሙያዎች ንጹህነት፣ አፈጻጸም እና የፋይናንስ አቅም ሊያሟሉ ይገባል ይላል። በእንግሊዘኛው ዳይሬክተርስ ኤንድ ኤክስኪዩቲቭስ መስትፓስ ኢንተግሪቲ ኮምፕቴንሲ ኤንድ ፋይናንሻል ሳውንድነስ ቼክስ ማለፍ አለባቸው ማለት ነው። ለምንድነ ይህም ማለፍ ያለባቸው የፈቃድ ፍቃድ ለማግኘት ከፍቃድ መስፈርቶች ውስጥ አንዱ ነው ማለት ነው። ሌላው ሌላው የንግድ እቅዳቸው የንግድ እቅዳቸው ማቅረብ አለባቸው። የንግድ እቅዳቸው የአምስት ዓመት ዝርዝር እቅድ ማቅረብ አለባቸው። ይሄ እቅድ ምን ምን ሊይዛል? ገበያን፣ አደጋ አስተዳደርን እና የፋይናንስ ትንበያን ሊያካትት ይችላል ማለት ነው። ያ ማለት ዲቴይልድ ፋይቭ ይር ስትራቴጂስ ከቨሪንግ ማርኬት አናላይሲስ፣ ሪስክ ማኔጅመንት ኤንድ ፋይናንሻል ፕሮጀክሽን ያለው የአምስት ዓመት ዝርዝር እቅድ ማቅረብ አለባቸው ማለት ነው። ሌላው የህግ መዋቅሩ የህግ መዋቅራቸው ወይም ሌጋል ስትራክተራቸውን ስናይ በኢትዮጵያ ሕግ መሰረት እንደ አክሲዮን ማህበር መመዝገብ አለባቸው ብሎ ያስገድዳል። ዜይ መስት ሪጅስተር አ ሼር ካምፓኒ አንደር ኢትዮጵያ አለው። በኢትዮጵያ ሕግ መሰረት እንደ አክሲዮን ማህበር መመዝገብ አለባቸው። ይሄ ምንድን ነው? ከፈቃድ መስፈርቶች ውስጥ አንዱ ነው ማለት ነው። እንግዲህ ሌላ ሌላ ደግሞ የውክልና ቢሮ ወይንም ሪፕሬዘንታቲቭ ኦፊስ የሚለው ነገር አለ ማለት ነው። የውጭ ባንኮች የውክልና ቢሮ ወይም ሪፕሬዘንታቲቭ ኦፊስ ለመክፈት የሚያስፈልጉ መስፈርቶች ወይም ሪኳርመንቶች በዳይሬክቲቭ ውስጥ በግልጽ ተቀምጠዋል። ይህም የምርመራ ክፍያ ወይም ኢንቨስቲጌሽን ፊ 50 ሺ ብር፣ የፍቃድ ክፍያ ወይም ላይሰንሲንግ ፊ 150 ሺ ብር እና የፍቃድ እድሳት ክፍያ ወይንም ላይሰንስ ሪዋል ፊ 100 ሺ ብር እንዲከፍሉ ያስገድዳል ማለት ነው። ሌላው እንግድህ ሌላው እንግድህ የውጭ የውክልና ቢሮ ለመክፈት ከመስፈርቱ ወይም ሪኳይርመንቱ ሌላው ከሀገራቸው የባንክ ቁጥጥር አካል ፈቃድ ማቅረብ አለባቸው ማለት ነው ዘይ ሹ ዘይ ሀብት ኦብቴን አፕሮቫል ፍሮም ዜር ሆም ሬጉሌተር ዜር ሆም ሬጉሌተር ይህን ለምሳሌ እንደኛ ሴናሪ ብናየው ለምሳሌ የኢትዮጵያ ንግድ ባንክ ኬንያ ሀገር ሂዶ የውክልና ቢሮ ቢከፍት የኢትዮጵያ ወይም የኢትዮጵያ ተቆጣጣሪ አካል ከናሽናል ባንክ ኦፍ ኢትዮጵያ አፕሮቫል ሌተር ማግኘት አለበት እንደማለት ነው። ሌላው ሌላው የኢትዮጵያን ሕጎች የሚያከብር የቃል ኪዳን ደብዳቤ ማቅረብ አለባቸው ማለት ነው። ዘሹድ አንደርቴክ ዘሹድ አንደርቴክ ዘሹድ ሰሚት ኤ ሌተር ኦፍ ኮሚትመንት ቱ ኮምፕላይ ዊዝ ኢትዮጵያ ሎስ የኢትዮጵያን ሕግ አክብረው እንደሚሰሩ ቃል ኪዳን ደብዳቤ ኮሚትመንት ሌተር ማቅረብ አለባቸው ማለት ነው ይሄ የውክልና ቢሮ ለመክፈት ከሚያስፈልጉ ክራይቴሪያዎች ውስጥ አንዱ ነው ማለት ነው ሌላው እንግዲህ ሌላው እንግዲህ ምንድን ነው ፍቃድ ኦልሬዲ አግኝተዋል ወይንም የውክልና ቢሮም ለመክፈት መስፈርቶችን አይተናል ሶስተኛው የፍቃድ እድሳት መስፈርቶች የሚባሉ አሉ ወይንም ወይንም ሪኒዋል ሪኳርመንትስ ሪኒዋል ሪኳርመንትስ እንግዲህ አመታዊ ክፍያ ለማሳደስ አንዋል ሪኒዋል ፊ 0.1% ከጠቅላላ ንብረቶች ከሁለት ሚሊዮን ባልበለጠ መልኩ ይከፍላሉ ማለት ነው። ለማሳደስ ከጠቅላላ ንብረታቸው ከጠቅላላ ሀብታቸው ከ01 ፐርሰንት ይከፍላሉ። ይህ 01 ፐርሰንት ግን ማክሲመም ማክሲመም ከአፕዳፕት ቱ ሚሊየን የቲቪ ነው ማለት ነው። ሌላው ሌላው ኮምፕላያንስ ማለት ዘይ ሹድ ኮምፕላይ ዊዝ ዘ ሬጉሌተር ዳይሬክቲቭስ ኮምፕላይ ማድረግ አለባቸው። ይህ ምን ያጠቃልላል? የተረጋገጠ የፋይናንስ መግለጫ ማስገባት አለባቸው። የእንቢ ደንቦች አሉ፣ የብሔራዊ ባንክ ደንቦች አሉ። የእነሱን መታዘዝ አለባቸው። ለምሳሌ ስለ ሊኩዲቲ፣ ስለ ብድ ክሬዲት ካፕ፣ ስለ ብድር ገደቦች የሚያወጣቸውን እያንዳንዱ መመሪያዎች ምን ማድረግ አለባቸው? ኮምፕላይ ማድረግ አለባቸው። ምን ለማድረግ? ላይሰንሳቸውን ለማሳደስ ማለት ነው ላይሰንሳቸውን በወቅቱ ካላሳደሱ ዘግይተው ለማሳደስ ካቀረቡ ግን አስር ፐርሰንት ቅጣት ይከፍላሉ ማለት ነው። ይሄ የእድሳት መስፈርቶቹ ናቸው። ሌላ እንግዲህ ከመመሪያው አብሮ የተያያዘ ነገር ምንድን ነው? ዋና ገደቦች ወይም ኬሪስትሪክሽንስ የሚባሉ አሉ። ኬሪስትሪክሽንስ ማለት ነው እንግዲህ ምን ላይ መስራት አለባቸው፣ እንዴት መስራት አለባቸው፣ ምን መስራት የለባቸው የሚለውን የሚያስገድድ የሚገድብ ሪስትሪክሽን አለ ማለት ነው። ከዚህ ውስጥ የውጭ ባንኮች አንድ ቅርንጫፍ ብቻ ሊከፍቱ ይችላሉ በመጀመሪያ ማለት ነው ሊሚትድ ቱ ኦፕኒንግ ዋን ብራንች ኢኒሻሊ። ኤክስፓኔሽን ከፈለጉ ግን ኤክስፓኔሽን ከፈለጉ ግን ኤክስፓንሽን ኳይርስ አዲሽናል አፕሮቫል። ሌላ ቅርንጫፍ፣ አንድ ቅርንጫፍ ይከፍታሉ። ሌላ ቅርንጫፍ መክፈት ከፈለጉ ዘ ሹድ ጌት አፕሮቫል ፍሮም ዘ ገቨርነር ኦር ፍሮም ዘ ናሽናል ባንክ ኦፍ ኢትዮጵያ ማግኘት አለባቸው ማለት ነው። ያ ማለት አንድ ቅርንጫፍ እንዲከፍቱ ባገኙት ላይሰንስ ባገኙት ፈቃድ ሌላ ቅርንጫፍ መክፈት አይችሉም። ያው አሁን ያለው ሴናሪዮ የኢትዮጵያ ባንኮችም እንደዛ ነው። ለእያንዳንዱ ቅርንጫፍ ላይሰንስ ያገኛሉ ማለት ነው። ሌላው የተለመደውን የባንክ አገልግሎት ለመስጠት ሙሉ ፈቃድ ያስፈልጋቸዋል። እንግዲህ የተለመደው የባንክ አገልግሎት ማለት ሪፕቴይል ባንኪንግ ነው። አክሴፕት ዲፖዚት፣ ሌንድመኒ እነዚህ የሚባሉትን ነገሮች ለመስጠት ሙሉ ፍቃድ ያስፈልጋቸዋል። ካኖት ኢንጌጅን ሪቴል ባንኪንግ ዊዝ ኦት ፉል ላይሰንስ። ፉል ላይሰንስ ከሌላቸው የተለመደውን የባንክ አገልግሎት መስጠት አይችሉም ማለት ነው። እንግዲህ ፉል ባንኪንግ ለመስጠት የተለመደውን የባንክ አገልግሎት ለመስ ወይም ሪቴል ባንኪንግ ሙሉ ኢንጌጅ ለማድረግ ፉል ላይሰንስ ያስፈልጋቸዋል ማለት ነው። ሌላው የውክልና ቢሮዎች የውክልና ቢሮዎች ወይም ሪፕሬዘንታቲቭ ኦፊሰስ ማድረግ የሚችሉት የገበያ ምርምር እና አገናኝ ተግባራት ብቻ ይሰራሉ። የውክልና ቢሮች አሁን ቅድም እንዴት ላይሰንስ ያገኛሉ፣ የሚለው ሪኒዋል ፊ የምርመራ ኢንቨስቲጌሽን ፊ ምናምን የሚል ነገር አንስተናል። እነሱ ደግሞ ምንድን ነው የሚሰሩት? የገበያ ምርምርና አገናኝ ተግባር ብቻ ይሰራሉ እንጂ መደበኛ የግብይት የባንክ ግብይት አይሰሩም፣ አይሰሩም። ዘ አር ፕሮሃቢትድ ፍሮም ኮንዳክቲንግ ኦርዲናሪ ባንኪንግ ትራንዛክሽንስ ዘ አር ሊሚትድ ኦንሊ ኦን ሜኪንግ ማርኬት ሪሰርች ኤንድ ሌዘን ሮል ብቻ ይሰራሉ ማለት ነው። ሌዘን ሮል ብቻ ይሰራሉ። ስለዚህ የውክልና ቢሮ ከከፈቱ መደበኛ የባንክ አገልግሎት አይሰጡም ማለት ነው። አይሰጡም ማለት ነው። ሌላው ሌላው እንግዲህ ሌላው እንግዲህ ምንድን ነው ከዳይሬክትር ውስጥ እየተጠቀሰው ነገር የቁጥጥር አካል ወይም ሬጉላሪ አውቶሪቲ ነው ማለት ነው። እንግዲህ የእነዚህ ባንኮች የቁጥጥር አካል ወይም የበላይ ጠባቂያቸው የሚገዙት በኢትዮጵያ ብሔራዊ ባንክ ወይም በናሽናል ባንክ ኦፍ ኢትዮጵያ ማለት ነው። ስለዚህ ፎር ዘም ዘ ናሽናል ባንክ ኦፍ ኢትዮጵያ ወይም ኢትዮጵያ ብሔራዊ ባንክ ዘ ሲፕሪም ገቨርነር ነው ማለት ነው። ሌላው ደግሞ ለቁጥጥር ያመች ዘንድ በየሁለት ዓመቱ የብሔራዊ ባንክ ምን ያደርጋል? ምርመራ ያካሄዳል ማለት ነው። ምርመራ ያካሄዳል ዘ ናሽናል ባንክ ኦፍ ኢትዮጵያ ኦቨርሳይትስ ኤቭሪ ቱ ይርስ ዊዝ ኢንስፔክሽን ኢንስፔክሽን ያደርጋል ማለት ነው። እንግዲህ ብሔራዊ ባንክ ላይሴንሲንግ ኤን ሱፐርቪዥን ምናም ምናም ዳይሬክቲቭ ናምበር ሲቪ ኤክስ ኤክስ 2 25 ብሎ ያወጣው መመሪያ ዓላማ አለው አላማ አለው። እንግዲህ ከመጀመሪያው ጀምሮ ነገሮችን አየን። የመመሪያው አላማ ምንድን ነው? ኦር ፐርፐስ ኦፍ ዘ ዳይሬክቲቭ ሶስት ዋና ዋና አላማዎች አሉት ይላል። አንደኛ የፋይናንስ ስርዓትን መረጋጋትን ማረጋገጥ ዛት ሚንስ ስትሪንግዚንግ ፋይናንሽል ሴክተር ስቴቢሊቲ የሚለው ነው ማለት ነው። ሁለተኛው ደግሞ የውጭ ኢንቨስትመንትን ማሳደግና የሀገር ውስጥ ባንኮችን ማስጠበቅ፣ ኢንካሬጅ ፎር ኢንቨስትመንት ዋይል ሴፍ ጋርዲንግ ሎካል ባንክስ። ያ ማለት ሁለት ጥቅም እንደማለት ነው። አላማው ፐርፐዙ አንደኛ ፎሪን ኢንቨስትመንት ኢንከሬጅ ይደረጋል። የውጭ ኢንቨስትመንት እንዲያድግ ይፈለጋል። የውጭ ኢንቨስትመንት ግን እንዲያድግ ሲፈለግ የአገር ውስጥ ባንኮች መጨፍለቅ የለባቸውም። ስለዚህ ኢንከሬጅ ፎሬን ኢንቨስትመንት ዋይል ሴፍ ጋርዲንግ ሎካል ባንኪንግ ኢንተረስትስ ማለት ነው። ባይዘወይ የፋይናንሻል ሴክተርን ኦፕን ማድረግ ለዓለም የገበያ ድርጅት ወርልድ ትሬድ ኦርጋናይዜሽን ጆይን ለማድረግ አንድ ክራይቴሪያ ነው። አንድ ክራይቴሪያ ነው። ያው እንደምናውቀው ሰሞኑን የኢትዮጵያ ተደራዳሪ ቡድን ወደ እዛ ሲደራደር እንደሰነበት እናውቃለን። ከዛ ውስጥ አንዱ አላማ ፋይናንሽል ሴክተርን ለውጭ ገበያ ኦፕን ማድረግ ነው ማለት ነው። ኦፕን ማድረግ ነው ማለት ነው። ሌላው ሶስተኛው ፐርፐዝ ኦፍ ዳይሬክቲቭ ወይም የመመሪያው አላማ ምንድን ነው? ከኢትዮጵያ ሀገር በቀል ኢኮኖሚ ማሻሻ ፕሮግራም ጋር ማጣጣም እንግዲህ የኢትዮጵያ ለ10 ዓመት የሚያገለግል ሆም ግሮውን ኢኮኖሚ የሚል ፕሮጀክት ነድፋ እየተንቀሳቀሰች ነው ይታወቃል እንግዲህ ፕሮጀክቶ ስራ የስራ ፊሲቪል ነው አደለም ለኢትዮጵያ እውነት እድገት ያመጣ ላይ ያመጣ የሚለው ሌላ ጉዳይ ነው ስለ ራሳቸው መለሱት ነገር ግን የመመሪያው ዓላማ ከኢትዮጵያ ሀገር በቀል ኢኮኖሚ ማሻሻ ፕሮግራም ጋር ማጣጣም ወይንም አላይን ዊዝ ኢትዮጵያ ሆምግሮን ኢኮኖሚክ ሪፎርም አጀንዳ የሚለው ሌላው ፐርፐዝ ኦፍ ዚ አክት ነው ማለት ነው። እንግዲህ ይሄ ከብዙ በጣም በትንሹ ቀንጭቤ ያወጣሁት ነው። በተረዳው መልኩ ግልጽ ያልሆነ ነገር ካለን እንወያይባቸዋለን። ይህን የወሰድኩት ግን የኢትዮጵያ ብሔራዊ ባንክ ወይም ናሽናል ባንክ ኦፍ ኢትዮጵያ ካወጣው መመሪያ ኤስቢቢ ኤክስ ኤክስ 2025 ነው ማለት ነው። ሌላ በሌላ ጉዳይ ሌላ ርዕስ ይዤ መለሳለሁ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ትጠይቃለሁ።